ሰላም ጤና ይስጥልኝ። ውድ የተከበራችሁ የሚዲያ ጓዶች እንዲሁም በመላው ዓለም የምትገኙ የአማራን ሕዝብ ትግል የምትደግፉ ወገኖች ባላችሁበት ሰላማችሁ ይድረስ፣ ሰላማችሁ ይብዛልኝ። ፋኖ አማር ጌታቸው እባላለሁ። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቃጠና ቴዎድሮስ እዝ አንደኛ ክፍለ ጦር የሻለቃ ነው የምትያዛቸው ብርጌድ ሕዝብ ግንኙነት ነኝ። ሰሞኑን በአንዲት እህታችን ላይ በፋኖ በዓለም ላይ የተፈጸመ እጅግ ዘግናኝና አጸያፊ ድርጅት ሆን ተብሎ የተደረገ የአማራን ትግል በስነ ልቦና ስብራት መቀልበስ የሚቻል መስሏቸው የስነ ልቦና ጠባሳ ወይም ጫና ለማሳደር ነው። ይህንን ሙከራ የተደረገው በነገራችን ላይ አይኑን አፍጥጦ ሰሞኑን ይህ ነገር ተደረገ እንጂ የአማራ ማህበረሰብ በሄደበት ቦታ ሁሉ ጋህዳዊ ጭፍጨፋ ሲፈጸምበት መቆየቱ ይታወቃል። አሁን ምታነጋሪ ትክተት ሰራዊት ብሎ ቅፎው እንደተነካበት ነው። የአማራ ሕዝብ ከዳር እስከ ዳር የህልውና መብቱን ለማረጋገጥና ጥያቄውን ለመመለስ ሰይፉን ስሎ ነፍጡን ወል ብሎ ከተነሳ ለሆ ሁለት ዓመታቶች አልፈውታል በዚህ ትግል መካከል ፋኖ መሰል የብልጽግና ተላላኪና ሆዳደር ባንዳዎችን በፋኖ ተቋም ውስጥ አስርጎ በማስገባት የፋኖ ትግል በአንድነት ማዕበል ፈጥሮ ለውጥ እንዳያመጣ፣ በጎን እንዲዘርፉ፣ በጎን ማህበረሰቡን እንዲያሰቃዩ፣ በጎን የተለያዩ ነገሮች እንዲያደርጉ አጀንዳ ተሸክመው መጠው የፋኖን ጭምብል ለብሰው ለብሶ ጭምብላቸው ሊገለጥባቸው ሲል አስቀድመው በመሽለክ ወደ ጠላት የተቀላቀሉ አሉ። ቀሪዎቹ ደግሞ ገና በጊዜ ሂደት ጊዜ እና የራሱ መዋቅሩ የሚፈተው የሚለየው ሆኖ አሁንም ህዝባችን የሚያንገላቱ አሉ እና አንዱ የአማራን ትግል ለማስቀልበስ ከተደረጉ ነገሮች መካከል አንዱ ይሄ ሆኖ ሁለተኛው ደግሞ በአማራ ላይ የስነ ልቦና ስብራት የስነ ልቦና ጠባሳ መጣለሁ መቼም ቢሆን ግን አይሳካም የእህታችን ጡት ተቆርጧል በእህታችን ላይ በጣም ዘግናኝ የሆነ በነገራችን ላይ የአማራ ህዝብ አማራ ነፍጡ ብቻ አይደለም የሚያስፈራው ስሙ ብቻ ያስፈራልና እና የአማራነት መለያዋ ላይ መለያዋ የተነቀሰችውን ንቅሳቷን ከቆዳዋ ላይ ገፋዋ። እነሱ በዚህ የአማራ ትግል ሊንኮላሽ ወደ ኋላ አንድ እርምጃ ላግ ላይ ያደርገው ወይም ደግሞ ወደ ኋላ ሊላ እናም ምንድነው ልል የፈለግኩት በባለፈውም ስለ አንድነት ተናገር ያለኝ የአማራ ህዝብ ወደ ደም የኩርድ ህዝብ እጣፋንታ ሳያጋጥመው አንድ መሆን አለበት፣ አንድ ማለት ነውና፣ ምን ለማለት ፈልጌ ነው? እመ የምኒልክ ነፃ ሀገር ለተተኪው ትውልድ ባስረከቡ ጡት ቆራጭ ናቸው ተብለው በጥልትርክት ታሪክ ጸሐፊዎች በሐሰት ተከሰዋል። እስቲ ለአማራና ለመላው ዓለም ህዝብ ጥያቄ እንደው ልጠይቅ፣ የአማራ ሴት በዛ ልክ ስላልሆነ አማራ ሆኖለት ይቅርና እንዲሁ የእናቱን ጡት ጠብቶት የሚያድገውን የእናቱን ጡት ይቅርና ተንከባክቦ ያሳደገውን ከብቱን እንኳን አንጀቱ ችሎለት አርዶ የማይበላ ማህበረሰብ ነው። እውነት ለመናገር እውነት ለመናገር አዋልዶ ገዝቶ ያሳደገውን ከብቱን ወይም እንስሳውን እንኳን አንጀቱና ሆዱ፣ ልቡ ችሎለት አርዶ የማይበላ ድንቅና ኩሩ ፈሪሃ እግዚአብሔር ያደረበት ህዝብ ነው የአማራ ማህበረሰብና እንኳን ጡት ሊቆርጥ ይቅርና ግን የተባለውን የአኖሌ ሐውልት የአኖሌ ሐውልትና መሰል አማራ ጠል ትርክት የጻፉ ሰዎች ማኒፌስቶም ሆነ የጥላቻ ጽሑፍ አዲስ ቅዳም ማንኩሳ ላይ በዓለም ላይ በፋኑ ባለም ላይ እንዲተገበር ተደርጓል። ፍሬ አፍርቶ እንዲተገበር ተደርጓል። እና በአማራ ላይ ያለውን የጥላቻ ጥግ የፋሽስቱ አብይ አህመድ የግል ዙፋን ለማስጠበቅ የተቀመጠ ቅጥረኛ በጋህዳ ሳይቶናል። እና የአማራ ህዝብ ትግል በምንም ይሁን በምንም በምንም ይሁን ምንም ኒውክሌር ቢተኮስ ታንክ ቢንጋጋ መድፊ ቢፈነዳ የፈለጉት አምር ቢፈጠር ወደ ኋላ ሊላ አይችልም። ይሄ ትግል በነገራችን ላይ በፋኑ አምሳል በፋኑ አምሳያ ትግሉ ተጀመረ እንጂ የፈጣሪ ፍቃድ የፈጣሪ ፍቃድ ተጨምሮበት በሱ አማካኝነት የተጀመረ ትግል ነው። ሁሉም አሁን የተጀመረው ነገር ምንድነው? በእምነት በእምነት አልሳካላቸው ሲል ሙስሊምና ክርስቲያኑን ለማጣላት የፋኖ ትግል የክርስትና እምነት ትግል የክርስትና እምነት ደጀንና ዘብ ነው እንጂ የአማራን ሙስሊም ያገለለ ነው በሚል መጡ። አልተሳካላችሁ። በነገራችን ላይ በዚህ ትግል ሜዳ ላይ እነፋኖ ሀብታሙ የሱፍንና መሰል መሰል አራት አይና እንቁ ፋኖ ወንድሞቻችን ጨምሮ ብዙ ሙስሊም ፋኖ ወንድሞቻችን ለህዝባቸው ደጀንና ጋሻ ለመሆን የህዝባቸውን ባለማበስ የህዝባቸውን ሰላምና ደህንነት ለማረጋገጥ ነፍጣቸውን ሰብቆ ከተነሱ እንቁ አማራዊ ሙስሊም ወንድሞቻችን መካከል ይገኙበታል። ያም ብቻ አይደለም። ወደ ሶማሌ ክልል ውስጥ የመጣ የጣና መብረቅ ብርጌድ ላይ የተቀላቀለ የአማራን ትግል ደግፎ የተቀላቀለ ሙስሊም ወንድማችን አንደበቱን ከፍቶ ስለ አማራ ትግል፣ ስለ አማራ የተቀደሰ የለውና ትግል ሲናገር ስለነበረ በምንም ታምር ሊሳካለት አይችልም። የጠላት ፕሮፓጋንዳና። የተከበርከው የዓለም ህዝብ ሰላም ወዳዱ የዓለም ህዝብ ሆይ ግፍን የምትጸየፍ የአለም ህዝብ ሆይ በአማራ ህዝብ ላይ የሚፈጸመውን ማንኛውንም አይነት ኢሰባዊ በሆነ መንገድ የሚፈጸመውን የዘር ማጥፋት ወንጀል ለአለም ህዝብ በማስረዳት ለአለም ህዝብ በማስረዳት በአማራ ህዝብ ላይ የሚፈጸመውን ወንጀል የዘር ማጥፋት ወንጀል እንድትቃወሙና ለአማራ ህዝብ ድምጽ እንድትሆኑ ለኢትዮጵያ ህዝብ ድምጽ እንድትሆኑ ስንል ስል ወንድማዊ ጥሪዬ ና ቀርባለሁ። የሳምንት ሰው ይበላል።